ሰላም ውድ ተመልካቾቻችን እንደምናላችሁ። ዛሬ ደግሞ እኔ እናመንቴ ኪችን ውስጥ ተገኝተናል። ኤቢ እናመናለን አስወጥተን እንግዲህ ኪችን ውስጥ ደግሞ እኛ መጥተናል አይደል? አዎ። ለዛሬ ደግሞ እስኪ እንዋሳቸው ትንሽ ደግሞ ኪችኑን እኛ እንስራበት። ምን ጥያቄ አለው? አዎ። እንግዲህ ተመልካቾቻችን ዛሬ እንግዲህ እንደምታዩት ከፊት ለፊታችን ቀጥታ ከመርካቶ ፋርም ወይም ከመርካቶ እርሻ የምንለው ፕሮግራማችንን ይዘን ነው የመጣ ነው። እንደምታዩት ኪችኑን ከዳር እስከ ዳር በእርሻም ውጤቶች ሙሉ ልታርገ ነዋል። ምንም የቀረ ነገር የለም። ምን ቀረ? ቀጥታ እንግዲህ ከሽንኩርት ጀምሮ እስከ ነጭ ሽንኩርት፣ ቃሪያ፣ ካሮት እዚህ ጋርም ቀይ ስርም አለ፣ ፎሰሊያው፣ ቲማቲም፣ ድንች ምን የቀረ ነገር አለ? አቮካዶ፣ ሙዙ፣ ብርቱካኑ። በትክክል እንግዲህ ኢትዮጵያ ታምርት ነው አይደል? ለዚህ ሁሉ ፕሮዳክቶች ኢትዮጵያ ውስጥ የተመረቱ የኢትዮጵያ የእርሻ ውጤቶች ናቸው። ልክ ነው። ወንዚ ያፈራቸው የራሳችን አፈር ያበቀላቸው አይደል፣ አይደል። አርሰን እንግዲህ እኛው ራሳችን አርሰን አምጥተናል። ደግሞ ተመልካቾቻችን እንግዲህ ይህን እንደ ፓኬጅ እዚህ ውስጥ የምትመለከቷቸው እያንዳንዱ ነገር ሁልጊዜ ደግሞ እኛ መርካቶ ቲቪ ሲያዘጋጅ ፓኬጁን ለአንድ ሰው ወይም ለቤተሰብ ያስፈልጋል ብለው የምናስበውን አይደለም አደለም የሚዘጋጀው። ስለዚህ እንግዲህ እዚህ ውስጥ ያሉትም እያንዳንዱ ነገር ለአንድ ሰው ወይም ቤተሰብ ሊያስፈልጉ ይችላሉ ተብለው ጥናት ተደርጎባቸው የተዘጋጁ የተለያዩ የእርሻ ውጤቶች ናቸው። ከዳይትም አንጻር ለጤናችን አስፈላጊ የሆኑ ነገሮችን በግባት መልክ ነው ይዘናቸው የመጣ ነው። ስለዚህ መጀመሪያ ምን ይባላል፣ እንደውም መድኃኒትን እንደ ምግብ ከመውሰዳችሁ በፊት ምግብን እንደ መድኃኒት ተጠቀሙት ይባላል። ምግብ እራሱ መድኃኒት ነው። ምንም ጥያቄ። አንዳንዴ ዶክተሮች እንደውም እች ልጅ ችግሯ ምግብ በደንብ አለመብላት ነው። እስኪ ጠዋት ጧት ምንድን ነው የምትመገቢው? ስለዚህ ከምግቡ ነው እያልክ በደንብ እንግዲህ ተመልካቾቻችን፣ እዚህ ጋር ለማስረዳት ያክል ካሉን ፓኬጆች እንግዲህ ምን እንዳነሳው እዚህ ጋር ሽንኩርት አለን፣ ልክ ነው። እንደገና ቀይ ስርም አለን፣ ምንም ጥያቄ ካሮት አለ፣ ቃሪያ አለ፣ ነጭ ሽንኩርት አለ፣ ቲማቲም ደግሞ አለ። ፎሶሊያ፣ ድንች ከፍራፍሬ ደግሞ ሙዝ፣ ፖርቱካልና አቮካዶ ይዘን ይመተናል። እነኚህ እንግዲህ ለቤተሰብ ወይም ደግሞ ለአንድ ሰው ያስፈልጋሉ ተብለው ጥናት ተደርጎባቸው የተዘጋጁ የእርሻ ፕሮዳክቶች ናቸው። በትክክል በብዛት እንደ ኑሮ ልማዳችን ወይ አንዳንዴ አትክልቱን ብቻ እንጠቀማለን፣ ወይ ደግሞ ፍራፍሬውን ብቻ እንጠቀማለን በብዛት መሆን ያለበት ግን ሁለቱም ለጤናችንም ለህይወታችንም ወሳኝና አስፈላጊ ነገሮች ናቸው። ልክ ሽንኩርቱን እንደምንጠቀሙ ሁሉ በቀንም አንድ ቁርጥም ትሁን አንድ ስላይሷን ወስደን ከብርቱካኑ መጠቀም እንችላለን። ከሙዙም ከሁሉም እያፈራረቅን ባይዘወይ እኛ ህይወታችንን ብዙ ሊድ ስለማናረገው ነው እንጂ፣ በቀላሉ ጤናማ ምንልሆን ኖር መምረጥ ማስኬት እንችላለን። አሁን ደግሞ እንግዲህ ብዙ ጊዜ ጤናችንን መጠበቅ ላይ ነው አይደለ? ዋናው ነገር ምንም ጥያቄ የለውም። ስለዚህ የመርካቶ ቲቪ አንደኛ ጊዜያችንን ይቆጥባል። ደግሞ ጤናችንም ከመጠበቅ አንፃር ደግሞ እዚህ ጋር እንግዲህ የምናያቸው ሁሉም የተፈጥሮ የሆኑ የግብርና ውጤቶች ናቸው። ስለዚህ ነኝ ለህይወታችን ያስፈልጉናል፣ ወይም ደግሞ ቀን በቀን ልንጠቀማቸው የምንችላቸው አይነት የግብርና ውጤቶች ናቸው ከፍራፍሬዎቹም ደግሞ በየቀኑ ልንጠቀማቸው የሚገባ ስለሆኑ እንግዲህ ተመልካቾቻችን ለእኚ ሁሉ ነገሮች ያስፈልጋቸዋል ማለት ነው። ምንም ጥያቄ የለውም። ይህን እንበልታችሁ ከዛ በኋላ ሜካፑን ተዉት ሴቶቹ ወንዶቹም ቢሆን ከዚህ መታችሁ ሌላ ነገራችሁ ታችሁ ይሄ እነዚህ ሁሉ ጋ ያሉት ነገሮችን አንድ ላይ መጠቀም ከቻላችሁ በቂ ኒውትሪሽን በቀን ውስጥ ማግኘት ትችላላችሁ ማለት ነው። በትክክል ደግሞ ይሄ የመርካቶ የእርሻ ፓኬጅ ስሙ የምንለው የእርሻ ፓኬጅ ነው። ስለዚህ ደግሞ ቀጥታ ከአምራች አይደለም፣ ሁሌ እንደምናደርገው በመርካቶ ቲቪ ከአምራች ቀጥታ ለተጠቃሚ ነው የምናደርሰው። ያሁን በስንት ብር ነው ምንት በአምራች ዋጋ በጣም በተመጣጣኝ በርካሽ ዋጋ ቤታቸው ድረስ ደግሞ በሰላሳ ብር ዴሊቨሪ አስበሽል። ሰላሳ ብር፣ አሁን ምን ታረጋለህ? ምን አሁን እኮ በቆሎ እንኳን አምሳ ብር ገብቷል። በጣም ተወዷል ነገሮች፣ ግን የዴሊቨሪ ዋጋችን እኛ ሰላሳ ብር ነው። ስለዚህ ሁሌ እንደምንለው በኪሎ ሜትር አይደለም፣ አዲስ አበባ ውስጥ ያሉበት ቦታ በሙሉ በሰላሳ ብር ይደርስላቸዋል። እንግዲህ ተመልካቾች ከእናንተ የሚጠበቀው እየደወላችሁ ማዘዝ ነው። ከታች በምትመለከቷቸው ስልክ ቁጥሮች ደውሉልን። ምናልባት የስልክ ነገሮቻችን ሊጨናነቁ ይችላሉ። ያን ደግሞ በትግስት እንድጠብቁን አደራ እንላለን። አሁንም እንዳትረሱት እንግዲህ የምንገኘው ዛሬ ከመርካቱ የእርሻ ፓኬጃችን ነው። ምንም ጥያቄ የለው። እንግዲህ ውድ ተመልካቾቻችን እቤታቸው ቁጭ ብለው መውጣት፣ መዞር ፀሐይም ብርድም ሳያገኛቸው እቤታቸው ቁጭ እንዳሉ ሁሉንም ፓኬጆች በራቸው ድረስ አሁን ላይ ብዙ ጊዜ ገበያ ራሱ መሄድ በጣም የሚያለፋ ነገር ነው። ወንዶች ብዙ አታቁትም ግን አው በእርግጥ ልክ ነው፣ አይደለ? ሴቶች ናቸው ብዙ ጊዜ ገበያ የሚሄዱት። ገበያ ግፍ አለ፣ ብዙ ሰው ይበዛል አይደለ? ደግሞ እቃ ተሸክሞ መንገላታት አለ፣ ድካሙ አለ፣ አየርም ደግሞ ይለዋወጣል። እንግዲህ ያን ሁሉ ለማስቀረት ነው እንግዲህ መርካቶ ቲቪ። ደግሞ ልክ ነው አንዴ ገበያ ስራ እየሰራሽ ነው ሰዓት ውስጥ አንድ ሰዓት ባልሞላ ጊዜ ውስጥ ቤተሻ አመጣልሻለሁ። አንቺ እስከዚያ እንደውም እየሰራሽ ጀምረሽ ቀጣይ ግባቱ አንቺ ጋር ይመጣል ማለት ነው። እንግዲህ ከሽንኩርት ቲማቲም ጀምሮ እስከ ፍራፍሬ ድረስ ሙዝ፣ ብርቱካን ድረስ ነው እንግዲህ መርካቶ ቲቪ ይዞ ለሚመጣው። ስለዚህ እንዳልከው ቤት ውስጥ ሌላችሁን ስራ እየሰራ ደውለህ ብቻ ስታዝ እነሱ ይዘው ልክ ይመጣሉ። ከዛ አንተ ስራ መቀጠል ሸከተፍ፣ ሸከተፍ ማረግ ነው ከዛ በኋላ አሁን ምንድን ነው እየሰራን ብንሞክር። ምን መብላት ትፈልጋለህ? እስኪ ደስ ያለሽን እስኪ ትንሽ አብስል እ ምን ላይ ነው ቆንጆ? አንቺ ሙያሽ ራሱ እኔ እስኪ የምሰራውን እናያለን። ግን አንተ ራሱ በጣም ባለሙያ ሲባል ሰምቻለሁ። ይሄ እንኳን ይሄ አልዋልታ አልዋልት አልዋልታ ሳይሆን ይቀራል እንካ ግመጅም ከናንተ ቢበልጥ ሙያ ኖሮን አይደለም። እንግዲህ ምን ታይ ሁልጊዜ እንደምንለው ተመልካቾቻችን መደወል ላይ የሚጠበቅባቸው አይደለም። ሲደውሉና ደግሞ የእርሻ ፓኬጅን ሲያዙ በውስጡ የሚካተቱት እነኚህ ፕሮዳክቶች ናቸው። ስለዚህ ከነኚህ ፕሮዳክቶች እንዳልነው ቅድም ተጠጥና ተደርጎባቸው ስለሆነ አንድ ላይ የተደረጉት ምን ቀንሰውም ነገር አይኖርም ማለት ሁሉም ለጤናችን የሚያስፈልግ ነገር ነው። መጠቀምም የሚገባን ነገር ስለሆነ ላይ ሙዝ ራስ ምታትን እንደሚያስወግድ ታውቂያለሽ? እውነት በጣም በተለይ ስትሆኝ ስራ ሲጫጫንሽ፣ አንዳንዴ ደግሞ ሴቶችም እንዲህ ወቅታዊ ነገሮች ሲከሰቱ እሱን አንዷ ላ ጥላጣ አድርገህ ስትመገቢያት ትንሽ ሪሊፍ ከዛ በኋላ ሁሉ ነገር ሰላም ወደ ቦታው ነው የመለሰው። ብርቱካን ቫይታሚን ሲ በጣም ከፍተኛ ነው። ብርቱካንም እኮ እንደዚሁ ነው ደግሞ አይደለ? ማለት ሁሉም እዚህ ጋር የምታያቸው ነገር ሁሉ ጠቃሜታ አላቸው። ብርቱካንም ቫይታሚን ሲ ነው። ስለዚህ በሽታ የመከላከል አቅማችንም በደምብ ከፍ ያደርጋል። ስለዚህ እንግዲህ ሰዎች ማንም ሰው አሁን ተነስቶ ሲደውልን እና እነኚህን ምርቶች ነው እነኚህን ግብአቶች ሲጠቀሙ ጤንነታቸውን የሚጠብቁት። ስለዚህ ያስፈልጋቸዋል። ስለዚህ በየዕለት ተቀን ሕይወታቸው ውስጥ የግዴታ ሊያስፈልጋቸው የሚችሉ ነገሮች ናቸው። በትክክል እነዚህ ብቻ አይደሉም። አሁን እነዚህ ለሳምፕል አቀረብናቸው ናቸው እንጂ ዛሬ ከዚህ ውጭም አትክልትና ፍራፍሬዎችን አካተን የተለያዩ ፓኬጆችን አዘጋጅተን በእርሻ ፓኬጃችን ይዘንላቸው እንመጣለን። እንግዲህ ምስለዚህ ተመልካቾቻችን አሁንም ሲደውሉልን ያሉት ፓኬጆች እንግዲህ እስኪ ምንት ምንም እንደሆኑ እስኪ አስታውስ። ብዙ ፓኬጅ ነው ያለን። እንዱ ዝም ብለሽ እንኳን ከኪችኑ ስጀመሪ የቁርስ ፓኬጃችን አለ የእርሻ ፓኬጃችን አለ የልጆች ፓኬጅ አለ የልብስ ፓኬጅ አለ። ስለዚህ እንግዲህ ተመልካቾቻችን የእርሻ ፓኬጅን ብለው ሲደውሉ ሊያገኙት የሚችሏቸው ግብአቶች ምንድናቸው? ነጭ ሽንኩርት አለን። ነጭ ሽንኩርት እኮ በሽታ ይከላከላል ብዙ ነገር የማይከላከለውን ነገር ጠይቄ ለመድኃኒትም ያገለግላል። ቁስልም አንዳንዴ ሲከሰት በባህላዊ መንገድ በጨርቅ ተጠቅልሎ ምናምን ያረጉበት ነበር። ለምግብም ደግሞ ለጤንነትም በጣም ጠቃሚ ነገር ነው። ውስጣችን ያሉትን እነዚህ ባክቴሪያዎችን ለመከላከል ወሳኝ። ይህንን አንድ ጧት ጧት ቀጭ ቀጭ እያረገ የሚውል አንድ ሰው ነበረ። የዛሬ ነው ያደርገውና አሁን በብሩሽ ነው እየተተካ መጣ፣ እንጂ ድሮ እዛ ይደረግ ነበር። አዎ ስለዚህ ነው ሽንኩርት ማለ የሚገርመው ነው ሁልጊዜ የሚገርመኝ ምን ነገር ምንድን ነው? በጣም በርካሽ ዋጋ ነው። ይሄ ማለት ቀጥታ ከአእምራች ስለሆነ ማለት ነው። እኛ የምታያቸው እያንዳንዱ ፕሮዳክቶች በሙሉ ቀጥታ ከአምራች ነው፣ ወይም ደግሞ እነኛው ከገበሬው አለ፣ ቀጥታ ከገበሬው ስለሆነ ለተጠቃሚዎች የሚደርሰው ስለዚህ ዋጋው ላይ ብዙ እንዳትጨነቁ፣ ምክንያቱም ከአምራች ዋጋ በጣም በቅናሽ ዋጋ ነው የተዘጋጀው። ቆንጆ ነገሮችን ለዛው ገና እንደተመረቱ ትኩስ

ወደዛም ወደዚህም ሳይሉ ቀንም ሳይወስድባቸው እንደተቆረጡ እዚህ ይመጣሉ። ከዛ ቤታቸው ይገባል። ምናልባትም በአንድ ቀንና በሁለት ቀን ልዩነት እነሱ ጋር ይደርሳቸዋል ማለት ነው። ምንድነው ደግሞ አሁን ብዙ ከአንድ ቀን ሁለት ቀን ልዩነት ስልሽ ታዲያ፣ ወደ ዴሊቨር ከጠየቁ በኋላ የሚደርስበት ሳይሆን እኛ ከገበሬው አምጥተን እዚህ አስቀምጠን ከዛ ወደ እነሱ የሚደርስበትም ማለት ነው። አዎ አሁን ላይ በእርግጥ የያዝናቸው ምርቶች ውስን ስለሆኑ ልጊዜ እንደምንለው ቀደም ብለው እንዲደውሉ እንመክራለን አለን። ምክንያቱም የተለያዩ ብዙ አይነት ሰው ስላለ ቀደም ብሎ መደወል ጥሩ አማራጭ ነው። ምክንያቱም የምንይዛቸው በጣም ውስን ናቸው። ስለዚህ ቀደም ብላችሁ እየደወላችሁ እዘዙ። እኛ ያላችሁበት ድረስ ይዘንላችሁ እንመጣለን። ከታች በምታያቸው ቁጥሮች እየደወላችሁ የመርካቶ የእርሻ ፓኬጅ ብላችሁ እነኚህን ሁሉ እዚያ የምታያቸውን በሙሉ ቀጥታ ቤታችሁ ድረስ ማግኘት ይችላላችሁ። ለዛም በሰላሳ ብር ዴሊቨሪ፣ ሳትወጡ ገበያ ሳትሄዱ፣ ሳትንገላቱ፣ ሳትደክሙ ቤታችሁ ድረስ እንግዲህ ይህንን ሁሉ ይዘን እንመጣለን ማለት ነው። በትክክል ምናልባት ደግሞ አንዳንድ የስልክ ጥሪ በሚያደርጉበት ሰዓት ሊያዝባቸው ይችላል። መስመር ይጨናነቃል፣ አለ ምክንያቱ ብዙ ፈላጊ ይኖራል። የእኛ ምርቶች ደግሞ ውስኖች ስለሆኑ ግን ያንን በትዕግስት በመጠበቅ ደግሞ ቆንጆ ቆንጆ ዋጋ ቢያንስ የወራቸውን አስቤዛ እንዴ የወሮጫቸውን መሸፈን የሚችልበት ጥሩ ወጪ መቀነስ ስለሚያስችላቸው በትዕግስት ይጠብቀው ቤታቸው ድረስ እንዲመጣ ማስቻል ይችላሉ። የስልኩንም አለን እንጂ ደግሞ ምናልባት ፕሮዳክቶቻችንም ቀደም ብሎ ሊያልቁ ይችላሉ፤ ምክንያቱም ብዙ ሰው ስለሚወስድ፣ አለ ስለዚህ አልቋል እንኳ ብትባሉ በትዕግስት እየጠበቃችሁን መልሰን ስቶክ እስክናደርግ ድረስ በትዕግስት እንድጠብቁን አሁንም አደራ እንላለን። አደራ የመርካቶ ፓኬጅ። እስከዛ እኔ እኮ እያበሰ ነው። አንተ ምንም እያገዝከኝ አይደለም። ምን ላግዝሽ ቤቢ ስቲ ሽር ጉድ ጉድ ጉድ ስት ኮ የሚያምረብሽ አንቺ ነሽ ብዬ ነው። የሚገርም ነገር ደግሞ እዚው የምንጠቀማቸው ነገሮች በሙሉ አሁን ዚጋ ወደዚህ ሲመጣ ትዛ ላይ የሶሻል የእቃ ማጠቢያም አለ ለኪችናችን ስለዚህ እቃችንን ሁሉ የምናጥበው በሶሻል የእቃ ማጠቢያ እንደገና ደግሞ እዛ ጋር እጃችንም ለመታጠብ የሶሻል የእጅ መታጠቢያም አለ። ስለዚህ እንግዲህ መርካቶ ቤት ላይ የሚታጣ ነገር የለም። ስለዚህ ከመጀመሪያው ከእጅ አስተጣጠባችን፣ ከእቃ ማጠቢያችን አልቆ ደግሞ እስከ ሳ ማቅረቢያችን ድረስ ጉርሻ ሆነ የምናቅርብላቸው እ ማጉረስ ብቻ ነገረስ ያሁ ምንት ትሄዳለ። ምንም ችግር የለውም። ጉራሽም አስጉራሽ እንልክላቸዋል። ስለዚህ እንግዲህ ከእነሱ የሚጠበቀው መደወል እና ማዘዝ ብቻ ነው። እኛ ያሉበት ድረስ ይዘንላቸው እንሄዳለን። ለዛውም የዴሊቨሪ ዋጋችን ስንት ነው? ምንት ሰላሳ ብር ሰላሳ ብር ሰላሳ ብር የማይታመን ዋጋ በጣም በእውነት የማይታመን ምክንያቱም በሰላሳ ብር የምናደርጋቸው ነገሮች በጣም ቀንሰዋል። መግዛት የምንችላቸው ነገሮች ቀንሰዋል። የኑሮ ውድነት በጣም እንግዲህ አለ። አዎ ለዛ እኛ ደግሞ ወሳኝ ሰዓት ላይ ይሄን ሁሉ ነገር ፍትትትት ልናደርገው ተከስተናል። እንግዲህ መርካቱ ቲቪ መከታተል ህይወትን ማቅለል ነው። በትክክል ህይወትን በጣም ነው የሚያውቀል ምክንያቱም አሁን እንግዲህ እንዳልኩ ነው ቅድም አሁን አንድ ሰው ተነስቶ አዎ ገበያ ሄዶ ተንገላቶ ቅድም ዝርፊያም ሊያጋጥም ይችላል ብለሃል እንግልት አለ ፀሀይ አለ ሀያ ምክንያቶች አሉ ምን ጠቅሳቸው በጣም ስለዚህ ያንን ሁሉ ለማቅረብ በቃ ቤታችንም ሆነ ስራም ሆነን እኮ ልናዝ እንችላለን አይደለም ቢሮ ሆነክም ታዛለሁ አሁን አንተ ቢሮ ብትሆን ቤት የሚያስፈልገውን ነገሮች ቀጥታ ደውለህ ለመርካቶ ቲቪ ይህንን ፓኬጅ ብለህ ብቻ መናገር አሁን የእርሻ ፓኬጅ ከፈለክ እስኪ እንዴት ነው የምትደውለው አንዳንዴ ወይ እሷም ምንድን ነው ቤት ውስጥ እኮ ምንም ነገር የለም አሁን ብረሳት ሰጠኝ ነው የሄድከው ምናምን ብላ ስትደውል ችግር የለው። አምስት ደቂቃ ብቻ ስጭ፣ አምስት ደቂቃ ብቻ ስጭ፣ እቤትሽ ድረስ ወደ ወደ መርካቶ ቲቪ። ሄሎ መርካቶ ቲቪ ባካቸው፣ የፈጠነ አስቸኳይ ትእዛዝ አለብኝ። እነዚህ እነዚህ ነገሮች የፈጠነ ቤት ይድረስልኝ። አለቀ። ከዛ እሷ ቤቷ ይመጣላታል። ኡፍ! እሱም ሲገባ ማታ ጭቅጭቅ የለም። ሰላም፣ የሚፈልገው ነገር ተዘጋጅቶ ይጠብቋል ማለት ነው። ይሄን ያህል ቀላል ነው። ይሄን ያህል መርካቶ ቲቪ መከታተል ብዙ ነገር ማቅለል ነው። በጣም በዛ ላይ አንደኛ ነገር ከአምራች ቀጥታ ለተጠቃሚ መሆኑ በዛ ላይ ጊዜያችንን ይቆጥብልናል። ልክ ነው። እንደገና ደግሞ በርካሽ ዋጋም ነው አይደለ? ዋጋው ራሱ በጣም ከአምራች ስለሆነ እማይታመን እኮ በጣም ማይታመን ነው። ማታምኑት ነገር ነው እየሆነ ያለው ተመልካቾች። ይህ ማየት ብቻ አይደለም መኖር ነው። መርካቶ ቲቪ ላይ ትኖራላችሁ። በትክክል ስለዚህ፣ እንዳለው ቀጥታ ከአምራች ለተጠቃሚው ለዛውም በቅናሽ ዋጋ፣ እንደገና ደግሞ ቤታችን ድረስ ሳንወጣ ሳንለፋ አስበሽዋል። ምንም ልፋት አይጠበቅብህም። ዋው ህይወት ማለት አሁን ነው አሁን ነው መኖር የተጀመረው